እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ዛሬ ይዤላችሁ የመጣሁት ወደ ደቡብ ኢትዮጵያ ተጉዘን የሐመር ብሔር ብሔረሰቦች አስደናቂ ባህል ወግንና የአኗኗር ዘይቤን የማስቃኛችሁ ይሆናል። አፍሪካ ውስጥ ካሉት ልዩና አስደናቂ ነገሮች መካከል የሐመር ጎሳ ዋነኛውን ቦታ ይይዛል። የሐመር ህዝብ ከሚያስደንቅ የፀጉር አስተራር አንስቶ እስከ ጥንታዊ ሥነ ሥርዓቶች ድረስ የበለጸገ ባህልና ጠንካራ ወግ ላይ የተመሠረተ ኑሮ ይኖራሉ። የሐመር ጎሳ በደቡብ ምዕራብ ኢትዮጵያ በኦሞ ሸለቆ ውስጥ ከሚኖሩ ተወላጆች መካከል አንዱ ነው። በጠንካራ ማንነታቸው፣ ከፊል ዘላኖች አኗኗር ዘይቤ እና ከተፈጥሮ ጋር በሚያምር ግንኙነት ይታወቃሉ። በሐመር ጎሳዎች ዘንድ ውበት በጣም አስፈላጊ ነው። በተለይ ለሴቶች የሐመር ሴቶች ከቅቤ ስብ ጋር በመደባለቅ በቀዮ ከር በተጠለፈ የፀጉር አሰራር ዝነኛ ናቸው። በቀለማት ያሸበረቁ ዶቃዎች፣ የብረት ሀብልና በፍየል ቆዳ የተሰሩ ቀሚሶች በዛጎሎች ያጌጡ ናቸው። በተጨማሪም ቀዮከር ፀጉራቸውንና ቆዳቸውን ከፀሐይ ይጠብቅላቸዋል። በሐመሮች ባህል ውስጥ በጣም አስፈላጊ ከሆኑ ሥነ ሥርዓቶች አንዱ ኦኩሊቡላ ወይም ደግሞ የበሬ መዝነል ስነ ስርዓት ይባላል። በሐመሮች ባህል አንድ ወንድ ልጅ ከጋብቻ በፊት ጎን ለጎን የተደረደሩ በርካታ በሬዎችን መዝነል ይጠበቅበታል። ከተሳካለትም በሐመሮች ዘንድ ለጋብቻና ለኃላፊነት ዝግጁ ነው ተብሎ ይታመናል። በዕለቱ የሴት ዘመዶቻቸውን ጅራፍ ግርፋትን ይጨምራል። ይህም ለሌሎች ሰዎች አስደንጋጭ ሊመስል ይችላል። ነገር ግን በባህላቸው ታማኝነትን እና የመደጋገፍ ምልክት ነው። የሐመር ህዝቦች ዘንድ ለቤተሰብ ልዩ ስፍራ ይሰጣል። የሐመር ህዝቦች የሚኖሩት ከዳስ በተሰሩ ትናንሽ መንደሮች ውስጥ ከደን ባለው ጎጆ ውስጥ ነው። የሐመር ብሔር ብሔረሰቦች ዘንድ ለአባቶች ትልቅ ቦታ ይሰጣቸዋል እና ጋብቻም ልዩ ስፍራ አለው። የባህል ሐኪሞች፣ አለመግባባትን የሚፈቱ የሀገር ሽማግሌዎች እና በሙዚቃ እና በጭፈራ የሚሰበሰቡ የህብረተሰብ ክፍሎች አሏቸው። እንደሌሎቹ አካባቢዎች ሁሉ ሐመሮችም ከዘመናዊ ዓለም ፈተናዎች ይገጥሟቸዋል። መንገዶች፣ ቱሪዝም እና የአየር ንብረት ለውጥ በባህላዊ አናኗራቸው ላይ ተጽዕኖ ያሳድራል። አሁንም ብዙ የሐመር ህዝቦች በባህላቸው የሚኮሩ እና ቋንቋቸውን፣ ስርዓታቸውን እና ማንነታቸውን ለመጠበቅ እየሰሩ ይገኛሉ ከአስደናቂ የፀጉር አሰራር እስከ ኃይለኛ ስነ ስርዓቶች ድረስ የሐመር ጎሳዎች ወግና ማንነትን ሊከበሩና ሊጠበቁ እንደሚገባ ያሳየናል ቪዲዮን ከወደዳችሁት ኮመንት ላይ ጻፉልኝ ሰብስክራይብ ላይክ እና የደወል ምልክት መጫናችሁን እንዳትረሱ ስለተከታተላችሁን እኛ ያመሰግናለሁ